ከእሳቸው መገኘቱ እርግጠኛ እስከሆነ ድረስ እውነት ነው ብሎ አምኖ ይቀበላል። ሲያምንም ተስዲቀን ጃዚመን ላ ዩልጥ ሸኩን ወላ ረይም፣ ምንም አይነት ጥርጣሬም ሆለ መዋለል ያልተቀላቀለበት የሆነ እርግጠኛ እምነት ነው የሚያምን። በአላህና በመልክተኛው ያመነ ሰው የአላህ የተስፋ ቃል ኪዳን ጀነት እውነት ነው ያለ ጀሃነምም እውነት ነው። ቅያማ መጪ ነው አይቀርም፣ ብሎ ከልቡ ያመነ ሙስሊም ይሄ እምነቱ ምን ያደርገዋል? የአላህና የመልክተኛውን ትዕዛዝ ለማክበር ይቀሰቅሰዋል። አላህና ስለዚህም ትክክለኛ ሙእሚን አላህና መልክተኛውን በአግባቡ የሚታዘዝ ነው።

እንደምን ዋላችሁ፣ እንደምን አመሻችሁ። ወሊላህል ሐምድ ወልሚና፣ በጣም ደህና ነኝ። የዓለማቱ ጌታ አላህ የተመሰገነ ይሁን። ኢንሻአላህ ወደ ዛሬው ፕሮግራማችን በቀጥታ እንገባለን። ሙቅተዳያቱል ኢማን፣ ትክክለኛ ኢማን የሚያስከትላቸው ነገሮች፣ ትክክለኛ ኢማን በአማኞች ማንነት ወይም በአማኞች ህይወት ውስጥ መገለጫ የሆኑ ነገሮች ምን ምንድን ናቸው? የሚለውን አንዳንድ ነጥብ አንስተን እንመለከታለን። አላህ ትክክለኛ ኢማንን ይወፍቀን። ኢማን ማለት ያው ቀጥታ ፍቺው እምነት ማለት ነው። የአንድን ነገር እውነታነት ማጽደቅ፣ የአንድን ነገር እውነታነት ማረጋገጥ ኢማን ተብሎ ይጠራል። አላህ ጌታው መሆኑን ያመነ ሙስሊም ሙዕሚን ነው ማለት ነው። በአላህ አንድነት አምኗል፣ አረጋግጧል። ረሱል ሰለላሁ አለይሂ ወሰለም የአላህ መልእክተኛና የነቢያት መደምደሚያ መሆናቸውን ከልቡ አምኖ በአንደበቱ የመሰከረ ሙስሊም ሙዕሚን ይባላል። አመነ፣ አረጋገጠ። ከሞት በኋላ ድጋሚ መቀስቀስ አለ። በአላህ ፊት በመቆም መመርመርና ሒሳብ መደረግ አለ፣ የስራ ዋጋንም እንቀበላለን ጀነት የሚባል የተድላ ዓለም አለ፣ ጀሀነም የሚባል የስቃይ ዓለም አለ ብሎ አንድ ሰው ካመነ በልቡ ካረጋገጠ አማኝ ነው። የኢማን ቀጥታ ፍቺው ይሄ ነው። ሸሪዓዊ ትርጓሜው ኢማን ማለት አልኢዕትቃዱ ቢልጅናን ወኖጥቂ ቢልሊሳን ወልዐመል ቢልአርካን ይላሉ። ኢስጢላሐ ኢማን የሚባለው አልኢዕትቃዱ ቢልጅናን የጉዳዩን እውነተኝነት ልብ አምኖ የተቀበለ ወኑጥቂ ብሊሳን ምላስም ምስክርነት የሰጠውና ወልአመል ቢልአርካን ሰውነታችን በሥራ የገለጸው ነገር ኢማን ተብሎ ይጠራል። ኢማን ማለት ግዴታ በልብ ብቻ የታወቀ የታመነ ማለት አይደለም። ስለ ጉዳዩ እውነተኝነት ልብ በሙሉ መልኩ አምኖ ከተቀበለ፣ ምላስ እውነተኝነቱን ከመሰከረ፣ ሰውነትም በታዛዥነት ከገለጸው ከተገበረው ኢማን ተብሎ ይጠራል። አላህ አምላክ መሆኑን ያመነ ሙስሊም በልቡ አምኖ ይቀበላል። በአንደበቱም የእሱን አምላክነት ይመሰክራል። በሰውነቱም አላህን በማምለክ እርሱን ብቻ በመገዛት ያረጋግጣል ማለት ነው። ኢማን ኢዕቲቃዱን ወዐመል፣ እምነትም ሥራም ነው ማለት ነው። የልብ ማረጋገጥ ብቻውን ትክክለኛ ኢማን አይባልም። ብሊስ ለአነቱ ላ ለህ ከሃዲ የተሰኘው በታዛዥነት ስላልገለጸ ነው። አላህ ጌታው እንደሆነ ያምናል። ስላመነም ነው ረቢ አንርኒ ላ የውም ዩባን ያለው። ጌታዬ አላይ ሰዎች እስከሚቀሰቀሱበት ቀን እስከ የውምልቅያማ በሕይወት አቆየኝ ብሎ አላህን ለምኗል። አላህ ጌታው እንደሆነ ያምናል ማለት ነው ውስጡ እድሜን የሚሰጥ የሚያቆይ አምላክ እሱ ብቻ መሆኑንም ስላወቀና ስላመነ እስከ ቅያም ቀን ድረስ አቆየኝ ብሎ አላህን ለምኗል። ለምንድን ነው ታዲያ ከሃዲ የተሰኘው ሲባል፣ በተግባር ለመታዘዝ አልፈቀደም። ለአባታችን አደም አለይህ ሰላም የአክብሮትን ስግደት እንዲሰግዱ መላእክትን ባዘዛቸው ጊዜ ፈሰጀደል መላኢከተ ኩሉሁም አጅመዑን ኢላ ኢብሊስ ነው። መላእክት በጠቅላላ ሁሉም ሲሰግዱ ኢብሊስ ግን አልሰግድም ብሎ ነበር። ትቢት፣ እንቢተኝነቱ ክህደቱ ስከተተው ማለት ነው። ስለዚህም ኢማን ማለት ማ ወቀረ ፊል ቀልቢ ወሰደቀሁል አመል፣ ልብ ውስጥ ተረጋግቶ የተቀመጠ ሰውነት በታዛዥነት የመሰከረለት በስራ ከተገለጸ ኢማን ይባላል። ዛሬ የምናወራው አላህ ፈቃዱ ከሆነ ስለዚህ ኢማን ይሆናል። ይህንን ኢማን የሚያሳዩ መገለጫዎች አሉት። እውነተኛ አማኝ እውነተኛ አማኝ መሆኑን ራሱን በመፈተሽ የሚያገኘው ማለት ነው። አንዳንድ ነጥቦች የምናያቸው እንግዲህ የትክክለኛ ኢማን መገለጫ ከሆኑት መካከል አንዱ አተስዲቁ ቢኩሊ ማ ጃአ ሚን ዒንዲላህ ከአላህ ዘንድ የመጣውን ሁሉ ሁሉ እውነት ብሎ መቀበል ሳያስተባብል

አላህ ያስተላለፈውን መልእክት እሳቸው የተናገሩትን ሁሉም ከእሳቸው መገኘቱ እርግጠኛ እስከሆነ ድረስ እውነት ነው ብሎ አምኖ ይቀበላል። ሲያምንም ተስዲቀን ጃዚመን ላ ዩኻሊጡሁ ሸኩን ወላ ረይም፣ ምንም አይነት ጥርጣሬም ሆለ መዋለል ያልተቀላቀለበት የሆነ እርግጠኛ እምነት ነው የሚያምነው። ከአላህና ከመልእክተኛው የተገኘ ነገር በጠቅላላ ምንድን ነው? እውነት ነው። የኛ አእምሯችን ደረሰበትም አልደረሰበትም ሳይንስ በጊዜ ሂደት አረጋገጠውም አላረጋገጠውም፣ ካላህ ቃልና ከመልእክተኛው ሐዲስ የተገኘ ከሆነ እውነት ለመሆኑ ያ ብቻ በቂ ነው። لان الله لا يقول الا حقا الله እውነት እንጂ ሌላ አይናገርም። ወረሱሉሁ صلى الله عليه وسلم لا يقول الا حقا መልእክተኛውም እንደዚሁ እውነትን እንጂ ሌላን አይናገሩም። ከአላህና ከመልእክተኛው የመጣ ነገር በጠቅላላ ፍጹም እውነት ነው ብሎ ነው የሚያምነው። በዛ ተቃራኒ ደግሞ አላህ እና መልእክተኛው የተናገሩትን ነገር የሚቃረን አላህ እና መልእክተኛው ካስተማሩት ነገር በተቃራኒ የሆነ ማንኛውም አይነት ንግግርና ትምህርት ሁሉ ባጤል ነው፣ ከንቱ ነው ብሎ ነው ሚን የሚያምነው። ሁለት ተቃራኒ እውነት የለምና ስለዚህ የእውነት ንግግር ሁሉ መመዘኛው የአላህ ቃልና የመልክተኛው ሱና ነው። ከነሱ የሚጸርር የሆነ ነገር በጠቅላላ ሐሰት ነው ብሎ ያምናል። ከሞት በኋላ ሕይወት አለ ብሎ ጌታችን አላህ ነግሮናል፣ መልክተኛው በሐዲስ አስተምረውናል፣ እኛም አምነን ተቀብለናል። ተቀበለና ፈማ ዩከዚቡከ ባዕዱ ቢዲን። ከዚህ በኋላ በፍርዱ ቀን በቅያም ቀን አንተ ለማስተባበል ምን ይኖረሃል? አለይሰ አላሁ ቢአህከሚል ሓኪሚን፣ አላህ የጥበበኞች ሁሉ ጥበበኛ፣ የፈራጆች ሁሉ እውነተኛ ዳኛና ፈራጅ አይደለም እንዴ ነው? ስለዚህ ከተናገረ በቂ ነው። ማን ሄዶ አየው ወይም ወይንም ደግሞ ሳይንስ የሞተ ሰው እንደሚቀሰቀስ እንዴት አረጋግጧል? የሚል ነገር አስፈላጊ አይደለም። አላህ እና መልእክተኛው ከተናገሩ በቂ ነው። ይሄ አንደኛው የትክክለኛ ኢማን መገለጫው እራሳችንን መፈተሽ አለብን። ከአላህና ከመልእክተኛው የመጣውን ሁሉ በጠቅላላ እውነት ነው ብለን አምነን እንቀበላለን፣ ምንም ሸክ ሳይኖርብን። ይሄ አንደኛ ነጥብ ነው። ሁለተኛ፣ ሌላው የትክክለኛ ኢማን መገለጫ ባህሪው ምንድን ነው? ጣዓቱላህ አዘ ወጀል ወጣዓቱ ረሱሊሂ ሰለላሁ ዐለይሂ ወሰለም አላህና መልእክተኛውን መታዘዝ ባዘዙን ነገር ላይ አቅማችን በቻለ መልኩ ታዛዥ ሆነን መገኘት የትክክለኛ ኢማን መገለጫ ባህሪ ነው። በአላህና በመልእክተኛው ያመነ ሰው የአላህ የተስፋ ቃል ኪዳን ጀነት እውነት ነው ያለ፣ ጀሀነምም እውነት ነው፣ ቅያማ መጪ ነው አይቀርም ብሎ ከልቡ ያመነ ሙስሊም ይሄ እምነቱ ምን ያደርገዋል? የአላህና የመልእክተኛውን ትዕዛዝ ለማክበር ይቀሰቅሰዋል።

እንደዚህ አይነት ታዛዦች አላህ ጸጋውን ካፈሰሰባቸው ውለታውን ካጣቀማቸው ሰዎች ጋር ይሆናሉ። ምነ ነቢይን ወስዲቂን ወሽሃዳኢ ወሳሊሒን፣ ከነቢያት ከእውነተኞች ከሰማዕታትና ከደጋጎች ጋር አብረው ይሆናሉ። ወሐሱነ ኡላይካ ረፊቃ፣ ከእነዚህ ሰዎች ጋር መወዳጀታቸው ጉርብትናቸው እጅግ አማረ ይላል። እና ከዚህ አየት ምንድን ነው የምንረዳው? አላህና መልእክተኛውን የሚታዘዝ የሆነ ሰው አላህ የሙል ቅያማ ከማን ጋር ያጎራብተዋል? ከነቢያት ጋራ ለአላህ ብለው ሰማዕትነትን ከተጎናጸፉ ሹሃዳዎች ጋራ ከደጋግ ሳሌሆች የአላህ ባሮች ጋር አብሮ ይሆናል። ከነሱ ጋር መዛመድ ከነሱ ጋር መጎራበት እጅግ ያማረ ነው ይላል። በሌላም አየት ላይ እንደዚሁ ምን ይላል? መን ዩጥዕ አልረሱል መልክተኛውን የሚታዘዝ የሆነ ሰው ፈቀድ አጣዐ አላህ በእርግጥም አላህን ታዘዘ ይላል። በዚሁ ሱረቱ ኒሳ ቁጥር ሰማንያ ላይ ነው። መልክተኛውን የሚታዘዝ የሆነ ሰው በእርግጥም አላህን ታዘዘ። ስለዚህም አላህንና መልክተኛውን መታዘዝ የትክክለኛ ኢማን መገለጫ ነው። በአንድ ሀዲሳቸው ረሱል ሰለላሁ አለይሂ ወሰለም ምንድን ነበር ያሉት? ኩሉ እመቲ የድኩሉ ልጀነ ኢላ መን አባ። ኩሉ እመቲ እያንዳንዳቸው የእኔ እመቶች በጠቅላላ ሁሉም፣ የድኩሉነ ልጀና ጀነትን ይገባል፣ አንድም የሚቀር የለም። ኢላ መን አባ እምቢ ያለ ብቻ ሲቀር፣ ና ጀነት ገባ ሲባል እምቢ ያለ ሲቀር የኔ ኡመቶች በጠቅላላ ጀነትን ይገባሉ አላህ ከጀነት ያደርገን ሰሃባዎች ግራ ገባቸውና ኢላ ወመን ያባ ማነው ጀነት ገባ ሲባል እንቢ የሚለው ተብለው ተጠየቁ ረሱል አለይሂ ሰላቱ ወሰለም ቃል እሳቸውም አሉ መን አጣዓኒ ደኸለል ጀነ እኔን የታዘዘኝ ሰው እኔ የምለውን የሚሰማ ሰው በእርግጥም ጀነት ገባ ወመን አሳኒ እኔን ያመጸ ያስተባበለ ደግሞ በእርግጥም ናጀነት ግባ ሲባል እምቢ ያለ እሱ ነው። እሳቸውን መታዘዝ ለጀነት ያበቃል፣ እምቢ ማለት ደግሞ ለጀሃነም ይዳረጋል። ረዋሁል ቡኻሪ ከአቢ ሁሬራ ረዲየላሁ አንሁ የተላለፈ ሀዲስ ነው። ቡኻሪ የዘገበው ነው። እና ሁለተኛ አላህና መልእክተኛውን መታዘዝ። ሶስተኛ ሌላው የትክክለኛ ኢማን መገለጫ ባህሪው ምንድን ነው ቢባል አዳኡል ፈራኢድ ግዴታዎችን በአግባቡ መወጣት። ትክክለኛ ኢማን በልብ ውስጥ ከተሰገሰገ በልብ ውስጥ ተደላድሎ ከተቀመጠ ሰውነት ታዛዥ ለመሆን ምንም የሚከለክለው ነገር የለም። ስለዚህ ግዴታዎችን መፈጸም የትክክለኛ ኢማን መገለጫ ነው። አምስት ወቅት ሰላት፣ ረመዳናችንን ከነቀዳው ዘካም እንደዚሁ አቅሙ ያለው ሰው ዘካውን በመስጠት ሐጅ በማድረግ የታዘዙ ግዳጆችን በአግባቡ መፈጸም የትክክለኛ ኢማን መገለጫው ነው። ትክክለኛ ቀልብ ያለው ሰው ልቡ የተስተካከለ የሆነ ሰው ሰውነቱም ይታዘዛል። ቀላል ነው። በአንድ ሀዲስ ረሱል አለይሂ ሰላቱ ወሰለም እንዳስተማሩት አላ ወኢነ ፊልጀሰድ ሙድጋ ኢዛ ሰለሐት ሰለሐል ጀሰዱ ኩሉ ወኢዛ ፈሰደት ፈሰደል ጀሰዱ ኩሉ። አዋጅ ሁላችሁም ንቁ ይላሉ። በሰውነታችሁ ውስጥ ቁራጭ ስጋ አለ ትንሽዬ ሥጋ አለች። እሷ ከተስተካከለች ሰውነት ሁሉ ይስተካከላል። እሷ ከተበላሸች ሰውነት ሁሉ ይበላሻል። እሷም ልብ ነች። ስለዚህ ሰው ልቡን በኢማን ካስተካከለ ሰውነቱ በታዛዥነት መስተካከሉ አይቀርም። ግዴታዎችን መፈጸም የትክክለኛ ኢማን መገለጫ ነው። እናም ከሰላታችን ጀምረን የታዘዝናቸውን ግዳጆች እንፈጽም። አምስት ወቅት ሰላታችን ላይ ወቅቱን ጠብቀን እንስግድ ያለ ምንም ዑዝር ከወቅቱ እያስወጣን በቀዳ ሰበብ አናውጣ እንዲሁም ደግሞ ረመዳናችንን እንጹ ቀዳ ካለብን ቀዳውን እናውጣ ዘካት አቅሙ ከደረሰ ኒሳቡ ልክ ከሆነ ዘካችንን እናውጣ ይሄ ግዳጅን መፈጸም ነው ማለት ነው አራተኛ ሌላው የትክክለኛ ኢማን መገለጫው አራተኛ ምንድነው አልቂያሙ ቢልዋጂባት ወልንቲሃኡ አኒል ሙሐረማት

እናም ዋጅባቶችን ለመፈጸም ደፋ ቀና ማለት ያስፈልጋል። ሙሐረማቶችን ክልክል የተደረጉ ነገሮችን መራቅ አለብን። ይህንን የማድረግን ተውፊቅ ካገኘን በእርግጥም ኢማናችን ተስተካክለዋል ነው። አላህ ይወፍቀን። አምስተኛ፣ አተውበቱ ወል ኢስቲግፋር። ሌላው የትክክለኛ ኢማን መገለጫው ተውበትን ማብዛት፣ ኢስቲግፋርን ማብዛት። አንድ አማኝ የሆነ ሰው ሸይጣን መስመር ሲያስተው ኃጢአት ላይ ሲወድቅ በዛው አይዘወትርም፣ ተውበት አድርጎ ወደ ጌታው መንገድ ወደ አላህ ይመለሳል ማለት ነው፣ በመጸጸት በሰራው ስራ። ስለዚህ ተውበት ማብዛትን አለብን። አማኞችን አላህ እንደገለጻቸው ወለዚነ ኢዛ ፈዓሉ ፋሒሻ፣ እነዚህ አንድን አስቀያሚ መጥፎ ነገር በሰሩ ጊዜ አው ዘለሙ አንፉሰሁም፣ ወይም ነፍሳቸውን በኃጢአት በበደሉ ጊዜ ዘከሩላህ፣ የአላህን ታላቅነት ያስታውሳሉ፣ የቅያማን ቀን ሁኔታ ያስታውሳሉ።

የአማኞች ባህሪ ነው። ስለዚህም ለተውበት ጊዜ ልንሰጥ አይገባም። ሁሌም ኢስትግፋር ማብዛት አለብን። ተውበት አድርገን ወደ አላህ መመለስ አለብን። ይሄ የአማኞች ባህሪ ነው። አላህም በቃሉ ቁል ያ ዒባዲየ አለዚነ አስረፉ እናንተ በነፍሳችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባህሮቼ ሆይ ላተቅነጡ ሚን ራሕመቲላህ ከአላህ ረሕመት ከአላህ እዝነት ተስፋ ትቁረጡ ኢነላሀ የግፊሩ ዙኑበ ጀሚዓ አላህ ወንጀሎችን በጠቅላላ ይምራል ነው ያለው። ኢነሁ ሁወል ገፉሩ ረሒም እርሱ ይቅር ባይ ለባሮቹ አዛኝ ጌታ ነውና ከአላህ ረሕመት ተስፋ አትቆጡ፣ ቶሎ ብላችሁ ወአኒቡ ኢላ ረቢኩም ወደ ጌታችሁ በመጸጸት ተመለሱ። ወአስሊሙ ለሁ ለእርሱም እጅ ስጡ፣ ታዘዙ ነው የሚለው ቅጣቱ ሳይመጣ እኛም የማንረዳ ሆነን ከመቅረታችን በፊት ቶሎ ብለን በተውበት በኢስትግፋር ወደ አላህ መንገድ መመለስ አለብን። ትክክለኛ ኢማን ያለው ሰው ሁልም ኢስትግፋር ያበዛል ማለት ነው። ስድስተኛ የትክክለኛ ኢማን መገለጫው አልአምሩ ቢልማዕሩፍ ወነህይ አኒል ሙንከር፣ ሰዎችን በመልካም ማዘዝ ከመጥፎ መከልከል የትክክለኛ ኢማን መገለጫ። በአላህም ያመነ ሰው ሰዎችን በመልካም ነገር ያዛል፣ ከመጥፎ ነገር ይከለክላል። አላህ በቃሉ እንደተናገረው ወልሙእሚምኑነ ወልሙእሚናት እውነተኛ አማኝ ወንዶችና እውነተኛ አማኝ ሴቶች፣ ባዕዱሁም አውሊያው በዕድ ከፊላቸው ለከፊሉ ረዳት ናቸው። ያእምሩነ ቢልማዕሩፍ በመልካም ነገር ያዛዛሉ። ወየንሃውነ አኒል ሙንከር ከመጥፎ ነገር ደግሞ ይከለክላሉ። ከፊላቸው ለከፊሉ በመልካም ማዘዝ፣ በመጥፎ መከልከል የአማኞች ባህሪ ነው። ይሄ ትክክለኛ ኢማን መገለጫ ነው።

ኢማኑ ጠንካራ የሆነ ሰው ሙንከር የተሰራበት ቦታ ላይ አይተባበርም። ይልቁኑ ኃይሉን ተጠቅሞ መጥፎ ነገር ለማስቆም ይሞክራል እንጂ ኃይሉን ተጠቅሞ ማስቆም የማይችል ከሆነስ ምን ያደርጋል ሲባል ፈኢን ለም የስተጢዕ ይህንን ማድረግ የማይችል ከሆነ ወይም ደግሞ ሙንከሩን ለመቀየር ኃይል መጠቀሙ በዛ ቦታ ላይ ተገቢ ካልሆነ ፈቢሊሳኒ በመላሱ ይከላከላሉ ይናገር ማለት ነው። ይናገር ከአላህ ጋር የሚያጣላ መሆኑን በመግለጽ ሐራም መሆኑን በመዘርዘር ሙንከርን በሙንከርነቱ ያውግዘው። ፈኢን ለም የስተጢዕ መናገር ካልቻለስ አቅሙ ከሌለው ወይ ተናግሮ ማይቀይረው ከሆነስ የመጨረሻ እርምጃ ፈቢቀልቢሂ በልቡ ይጥላዋል። ከአካባቢው ገለል ይበል። ተባባሪ ወይም ደጋፊ ያለመሆኑን ለማሳየት በልቡ በመጥላት ዞር ይበል። የምትሰሩትን ስራ እኔ አልደግፍህም እንደማለት ነው። ይህንን ያደርግ። ይሄ ምንድን ነው? ወዳልከ አድዐፉል ኢማን፣ ከኢማን ውስጥ በጣም ደካማው ክፍል ነው ነው። እንደውም በሌላ ሪዋያ ለይሰ ወራእ ዛልከ ሐበቱ ኸርደሊን ምን ኢማን፣ ከዚህ በኋላ የጎመን ዘር ፍሬ ብታክል እንኳን ኢማን የለም ማለት ነው። ትንሽዬ ኢማን ያለው ሰው የኢማን ጭላንጭል ልቡ ካለ ቢያንስ ሙንከርን በልቡ ይጠላል ማለት ነው። በልቡ ማይጠላ ከሆነ በምላሱም የማይቃወም በእጁም የማይታገል ከሆነ ኢማን የለውም ማለት ነው። አደጋ ላይ ነው።

ይሄ ኡማ ከሌሎች ቀደምት ነቢያቶች ኡማ በላጭ የተደረገውም በዚህ ነው። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ነው ያለው አላህ። እስከዛሬ ለነቢያት ህዝቦች ከተገለጹት ሰዎች መካከል እናንተ በላጭ ህዝቦች ናችሁ ነው ያለው። ምክንያቱም ምንድነው በላጭ የሆን ነው? ተእሙሩነ ቢልማዕሩፊ ወተንሃውነ አኒል ሙንከር፣ በመልካም ታዛላችሁ፣ በመጥፎ ትከለክላላችሁ ነው። አይሁዶችን አላህ በቅጣት አንዱ ያጠፋቸው ሰበብ ካኑ ላ የተናሃውን አን ሙንከሪን ፈዓሉ በመሐከላቸው ይሰሩት ከነበረው መጥፎ ስራ አንዱ ሌላውን አይከላከልም ነበር፣ እያዩ በዝምታ ያልፋሉ። ይሄ ነገር ደግሞ አሁንም በዚህ ውስጥ ካለ በዚህ ኡማ ውስጥ በመልካም የሚያዙ በመጥፎ የሚከለክሉ ከሌሉ አላህ አንድ ቀን ሁሉንም በቅጣት ሊያጠፋቸው ይችላል። የዛኔ ቢለምኑት ራሱ አልሰማቸውም ነው የሚለው። እና በመልካም ማዘዝ በመጥፎ መከልከል አለን ነው

በእውነት ጉዳይ ላይ አደራ መባባል አለብን ማለት ነው። ሰዎችን ማስታወስ ወተዋዋሶ ቢሰብር በሚደርስ ሙሲባ ደግሞ ምን ማድረግ አለብን? ሰብር ማድረግ አለብን። ይሄ የትክክለኛ ኢማን መገለጫው ነው። ሰባተኛ፣ ሌላው ትክክለኛ ኢማን ያለው ሰው መገለጫው ዳዕወቱናስ ዳዕወቱናስ ኢላ ዲኒላህ ሰዎችን ወደ አላህ ዲን መጣራት፣ ወደ አላህ ሃይማኖት። ወጂሃዱ አሳት ዲን ዐን ሰቢሊላህ ከአላህ መንገድ ላይ ሰዎች ወደ ዲንል እስላም እንዳይመጡ እንቅፋት የሚሆኑ ሰዎችን ደግሞ መታገል፣ በብዕራችንም በማንኛውም አይነት የትግል ስልቶች መታገል ግድ ነው። ሰዎችን ወደ አላህ መንገድ መጣራት አለብን። አላህም እንደተናገረው ወመን አሕሰኑ ቀውለን ሚመን ደዓ ኢላላህ፣ ወደ አላህ መንገድ ከተጣራ ሰው የበለጠ ንግግሩ ያማረ የለም። ወአሚለ ሳሊሃ መልካምንም ከሰራና ወቃለ ኢነኒ ሚነል ሙስሊሚን እኔም ከሙስሊሞች ነኝ ካለ ሰው የበለጠ ማንም ንግግሩ ያማረ የለም። ወደ አላህ መንገድ መጣራትን የሚመስል ምንም ነገር የለም። ስለዚህ ወደ አላህ መንገድ ልንጣራ ይገባናል። በጨለማ የሚመላለሱ ሰዎች የኢስላም ብርሃን እንዲደርሳቸው የኢስላም ብርሃን እንዲደርሳቸው ቃም የሆኑ ሰዎች ንግግሩ ደሞ በእርነት ምን ልንጣራቸው ይገባል ማለት ነው። ይሄ ወደ አላህ መንገድ የሚደረግ ጥሪ ነው። ኢማን ያለው ሰው ይሄንን ከማድረግ

የተከተሉት ሰዎች እሱን በመከተላቸው የሚያገኙት አጅር ሁሉ እሱም አጅር ያገኛል። ላ የንቁሱ ዛሊከ ምን ኦጁሪህም ሸይአ፣ ከነሱ አጅር ከነሱ ምንዳ ላይ ምንም ነገር ሳይቀንስባቸው እነሱን ወደ ሀቅ መንገድ የተጣራ ሰው አጅሩን ያገኛል ይላሉ። ይቆራረጣል ወይስ አይቆራረጥም? እንሻላህ ይሰማቸዋል ብዬ ተስፋ አደርጋለሁ። እና ይሄንንም አጅር ያስገኛል እናም ጥሪ ልናደርግ ይገባል። ስምንተኛ ሙዋላቱል ሙእሚኒን ወተበሩእ ሚነል ካፊሪን አማኞችን ወይ ሙሚኖችን ለአላህ ብሎ መውደድ፣ ከሃዲያንን ደግሞ መጥላት ግድ ነው። በክህደት መስመር ላይ የዘወተሩ ወደ አላህ መንገድ ተውበት አድርገው መመለስን የማይፈልጉ ሰዎችን ልንወድ አይገባንም። አማኞችን ነው መውደድ ግድ የሚሆነው ማለት ነው። ምክንያቱም የምንወደውም ሆነ ምንጠላው ለአላህ ብለን እስከሆነ ድረስ

ያ የአላህ መልእክተኛ ጠላት የሚባለው ወላጅ አባታቸው፣ ወንድማቸው፣ ወንድሞቻቸው፣ ልጆቻቸው፣ ዘመዶቻቸው፣ ቤተሰብ ሁሉ እንኳ ቢሆን የአላህና የመልእክተኛው ጠላት ከሆኑ ከአላህና ከመልእክተኛው ጠላት ጋር ወዳጅነትን አይመሰርቱም። እውነተኛ አማኞች። ኡላኢከ ከተበ ፊ ቁሉቢሂሙል ኢማን፣ አላህ በልባቸው ትክክለኛ ኢማንን አትሞባቸዋል። ወአየደሁም ቢሩሒም ሚንሁ፣ ከሱ በሆነ መንፈስም አበረታቸው፣ አጠንክሯቸዋል ነው ነገ የቂያም ቀን ደግሞ ከስሮቿ የተለያዩ አይነት ጅረት የምትፈስባትን ጀነት ያስገባቸዋል። አላህ የእነሱን መልካም ስራና እምነት ወደደ፣ እነሱም የአላህን ስጦታ ወደዱ። እንዲህ አይነት ህዝቦች የአላህ ህዝብ፣ የአላህ ህዝቦች ነው የሚባሉት ሁሌም ደግሞ የሚድኑት የአላህ ህዝቦች ናቸው ነው የሚለው እናም ሁሌም አማኞችን ለአላህ በለን መውደድ ይጠበቅብናል። የኢስላም ጠላቶችን ለአላህ በለን ልንጠላቸው ግድ ነው። ይሄ ትክክለኛ ኢማን ነው። ከአላህ ጠላት ጋር ወዳጅነት መመስረት በፍጹም አይሰራም። እነዚህ ሰባቱ እንግዲ ትክክለኛ ኢማን መገለጫው ከሆኑ ነገሮች መካከል ለናሙና የቀረቡት ናቸው። እንሻላህ የዛሬው እዚህ ላይ ይብቃ።